ኢትዮጵያና ጣሊያን አዳዲስ የትብብር መስኮችን በተሻሻለ ኢንቨስትመንት መጠን ለመከወን የሚቻልባቸው ጉዳዮች ላይ መምከራቸውን የጠቅላይ ሚኒስትር ጽፈት ቤት አስታወቀ። ጽፈት ቤቱ በማህበራዊ ትስስር ገጹ ባጋራው መልእክት፣ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ጠቅላይ ሚኒስትር ጆርጂያ ሜሎኒ በመተግበር ላይ ያለውን የትብብር አፈጻጸም ገምግመዋል። ጣሊያን የኢትዮጵያ ልማት ቁልፍ አጋር መሆኗን ያነሳው ጽፈት ቤቱ በኢንዱስትሪ ብሎም እንደ ጤና፣ ግብርናና ባህላዊ ቅርስ ጥበቃ የረጅም ዘመን ደጋፊም መሆኗንም ገልጿል። የኢንፎርሜሽን መረብ ደህንነት አስተዳደር ባለተሰጥኦ ታዳጊዎች በሳይበር ስልጠና ላይ እንዲመዘገቡ ጥሪ አቀረበ። ኢንሳ ላለፉ ሶስት ተከታታይ ዓመታት በሳይበር ደህንነት ዘርፍ ልዩ ተሰጥኦ ያላቸውን ታዳጊዎች በማሰልጠን ወደ ተቋሙና ወደ ሳይበር ኢንዱስትሪው እንዲቀላቀሉ አድርጓል። ዘንድሮ ለአራተኛ ዙር በመላ ሀገሪቱ ከአንደኛ ደረጃ ተማሪዎች እስከ ዩኒቨርሲቲ ተመራቂ ልዩ ተሰጥኦ ያላቸውን በመመልመል ለማሰልጠን ዝግጅት መደረጉም በተቋሙ የሳይበር ልህቀት ማዕከል ዳይሬክተር ቢሻው በየነ ገልጸዋል። ህዝብ በብዛት የሚሰበሰብባቸውን ስፍራዎች ከትንባው ጭስ ነጻ ለማድረግ በተሰራው ስራ አበረታች ውጤት መምጣቱን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። የምግብና መድኃኒት አስተዳደር አዋጅ 11121 አጫሽ ያልሆኑ ወገኖች ለትንባው ጭስ የነበራቸውን ተጋላጭነት መቀነስ ማስቻሉን የባለስልጣኑ የትንባው ቁጥጥር ዴስክ ኃላፊ ቶሎሳ ገመዳ ተናግረዋል። ባልተፈቀዱ ስፍራዎች ትንባው ማጨስ ሙሉ ለሙሉ ያልተወገደ በመሆኑ የሚፈለገውን ውጤት ለማምጣት ቅንጅታዊ አሰራር ተጠናክሮ መቀጠል እንዳለበት አሳስበዋል።